እኛ ግን መጠለያችን እግዚአብሔር ነውና፣ የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆን በምድር ዙሪያ እየገፋ ሲ ለአብርሃም በዘሩ አሕዛብ ሁሉ እንደሚባረኩ ተናግሯል። ስለዚህ አሕዛቦች ጋር ይሄ በረከት መድረስ አለበት። በመካከል ቤተ ክርስቲያን መጣች፣ በመካከል መስቀል ገባ። የመሲሁ መገደል በስልሳ ዘጠነኛውና በሰባኛው ሱባኤ መካከል ያለውን መሃል ለየው። ይኸው ሁለት ሺህ ዓመታት ሆነ። ስልሳ ዘጠነኛውና ሰባኛው ሱባኤ መካከል ያለው መስቀል ለሁለት ሺህ ዓመታት ቀጥሏል ማለት ነው። ይሄ የጸጋ ዘመን ወይንም የቤተክርስቲያን ዘመን ተብሎ የሚባለው ዘመን ነው። ስለዚህ ቤተ ክርስቲያን መካከል ላይ ስለገባች፣ ከእስራኤል ጋር ያለው ነገር በቃ አብቅቷል ማለት አይደለም። ገና ሰባኛው ሱባኤ ይቀራል። ሰባኛው ሱባኤ ብሉይ ኪዳን ላይ ያሉት ትንቢቶች እያንዳንዳቸው ከእስራኤል ጋር የተገናኙት ነገሮች መፈጸም አለባቸው። ስለዚህም ነው እስራኤላውያን ተበተኑ ተበተኑ ግን መሰብሰባቸው ደግሞ ግዴታ ነው። ለምን ሲባል ትንቢት ተነግሯል። ከእያንዳንዱ ማዕዘናት እስራኤላውያንን እሰበስባለሁ ብሏል። ከአራቱም አቅጣጫ የንፋስ አቅጣጫ ማለት ነው። ከአራቱም አቅጣጫ ሕዝቤን እስራኤልን እሰበስባለሁ ይላል እግዚአብሔር። ስለዚህ አሁን እስራኤላውያን ሲሰበሰቡ ስናኝ ምንም ሊገርመን ሊደንቀን የሚገባ ጉዳይ አይደለም። ትንቢት አላቸው፣ ለነሱ ይሰራል። ከነሱ ጋር የተገናኘው ትንቢት እያንዳንዱ ይሰራል። ከነሱ ጋር እግዚአብሔር አንድም ቦታ ላይ እኔ ኢትዮጵያውያንን የሚባርክ እባርክ አለው ኢትዮጵያውያንን የሚረግም ረግም አለው አላለም። ከእስራኤል ጋር ግን ይሰራል ይሄ ትንቢት እስራኤላውያንን የሚባርኩ ይባረካሉ፣ እስራኤላውያንን የሚረግሙ ደግሞ ይረገማሉ ወይም የተረገሙ ይሆናሉ። ይህ ይሰራል። ለምን ሲባል ይሄ ትንቢት ቀጥታ የሚገናኘው ወይም ይሄ ኪዳን ቀጥታ የሚገናኘው ከነዚህ ሕዝቦች ጋር ስለሆነ እግዚአብሔር አይክደውም፣ አያነሳውም። እስራኤላውያን ምንም ያህል ቢያጠፉ ቢበድሉ፣ ምንም ቢሆን እግዚአብሔር ኪዳን ገብቷል ለአባቶቻቸው። ለዚህ ነው ሮሜ መጽሐፍ ላይ ሐዋርያው ጳውሎስ እስራኤላውያን እኮ ስለ ወንጌል ሲሆን ጠላቶች ናቸው። አሁንም ጠላቶች ናቸው። እስራኤል እንዴት አድርገው ወንጌልን እንደሚጸየፉ ስለ ኢየሱስ ሲነገር ሰው የሚያስገድሉ እነሱ ናቸው። አሁን ብቻ አይደል፣ ያኔ በነ ጳውሎስም ዘመን አብዛኛው የክርስቶስ ተከታዮች ብዙ ስቃይ የደረሰባቸው ብዙ እንግልት የደረሰባቸው በእነዚህ ህዝቦች ምክንያት ነው። በእነዚህ ህዝቦች ምክንያት ነው። ከእነሱ መካከል አዋርያው ጳውሎስም አንዱ ነው። እያንዳንዱን እየወሰደ ወደ ወህኒ የሚያስከትት ሰው ነበረ። ደማስቆ ላይ ክርስቶስ በሚገናኘው ጊዜ ጳውሎስ እኮ ስራው እያንዳንዱን ወደ ወህኒ ማስጨመር ነው። እያሳደደ ነበረ ጳውሎስ። አይሁዳዊ ነው፣ ብናማዊ ነው ገና እና ይሄ ጳውሎስ እንደዚህ እያደረገ ያለው ለእግዚአብሔር ስለሚቀና ነው። እነሱም ደግሞ አሁን ላይ ለእግዚአብሔር ስለሚቀኑ ነው። እንደ ኢየሱስን ባይቀበሉት እና ስለ ወንጌል ሲሆን ጳውሎስ በደንብ ያውቀዋል ጠላቶች እንደሆኑ። እስከ ዛሬ ድረስ ብዙ ሰዎችን ብዙ ወንጌላውያንን ብዙ አገልጋዮችን ብዙ ክርስቲያኖችን ያስገደሉ ሰዎች እነዚህ ናቸው። ስለ ወንጌል ጠላት ስለሆኑ የሚጠቁሙትም እነዚህ ብዙ በዛ ዘመን የነበሩትንም ራሱ ጨምሮ የሚጠቁሙ ሰዎች እዚህ ክርስቲያኖች አሉ እያሉ ለሮሞች የሚጠቅሙት እነዚህ እስራኤላውያን ነበሩ፣ እነዚህ አይሁዶች ነበሩ። ስለዚህ ስለ ወንጌል ጠላቶች ናቸው። እስካሁን ድረስ ስለ ወንጌል ጠላት ናቸው። ነገር ግን ይላል ስለ አባቶች ሲባል ግን እስከ ዛሬ ድረስ ተወዳጆች ናቸው። ስለነ አብርሃም ስለነ ይስሐቅ ስለነ ያዕቆብ ስለነ ዳዊት እነዚህ ሰዎች ተወዳጆች ናቸው። አሁንም ስለ አባቶች እግዚአብሔር በፍጹም ሊጠላቸው አይችልም። ለአባቶቻቸው ኪዳን ገብቷል። ስለዚህ እስከ ዛሬ ድረስ እነዚህ ሕዝቦች ተወዳጆች ናቸው። ለዛም እኮ ነው በዓለም ታሪክ የማይሆን ነገር እያደረጉ የሚመጡት እነዚህ ሰዎች የማይሆን ነገር የዓለም ህዝብ ተሰብስቦ በሙሉ ሊያጠፋቸው የማይችለው ለምንድን ነው ሲባል የእግዚአብሔር ጥበቃ ከእነሱ ጋር ስላል። ለአባቶች ሲባል ማለት ስለ አባቶቻቸው እግዚአብሔር ይጠብቃቸዋል። ስለ አባቶቻቸው እግዚአብሔር ይጠነቀቅላቸዋል። ሰይጣን ግን ሊያጠፋቸው ይሞክራል። ሰይጣን የሚያጠፋበት የራሱ ምክንያት አላማ አለው ለምን ሲባል መሲሁ በእነዚህ ህዝብ ላይ መጥቶ ስለሚነግስ፣ እነዚህን ህዝቦች ማጥፋት ነው የሰይጣን አላማ። ከነዚህ ህዝብ ጋር እግዚአብሔር ትልቅ ኪዳን ስላለው ወደፊት ከነዚህ ህዝቦች ጋር ሊያደርጋቸው ያለ ትልቅ ነገር ስላለ ሰይጣን እነዚህን ህዝቦች ሊያጠቃ ሊያጠፋ ብዙ ጥሯል፣ እየጠረም ይገኛል። ነገር ግን አይጠፉም። ለምን ሲባል ከነሱ ጋር ደግሞ የእግዚአብሔር ጠበቃ አለ። ማንም ምንም አድርጎ አያጠፋቸው አለም እኮ ተብሎ ነበረ። ለዚህም ነው ሕዝቅኤል የደረቁ አጥንቶችን ምሳሌ አንስቶ የሚነገረው በራእይ መልክ። ስለዚህ እነዚህ የደረቁ አጥንቶችን ማን ናቸው ብሎ ሲጠይቅ እስራኤላውያን ናቸው ብሎ እግዚአብሔር ሲመልስለት እናያለን። ስለ ደረቁ አጥንቶች ተብሎ ትንቢት ተነገረ። የደረቁ ማለት ጠፍተዋል የተባሉ እስራኤላውያን ማለት። እነዚህ ጠፍተዋል የተባሉ እስራኤላውያን ታላቅ ሰራዊት ሆኖ ሲቆሙ ያያል ሕዝቅኤል። ስለዚህ 2000 ዓመታት ሙሉ ጠፍተዋል ተብለው ያሉ እስራኤላውያን ሀገር ሆነው ሲቆሙ ደግሞ እኛ ተመለከትን፣ በአይኖቻችን ተመልክተናል። አሁን እስራኤል የምትባል መንግስት ያላት ሀገር አለች፣ እስራኤል የምትባል ማለት ነው። እችንም ሀገር ደግሞ አሁንም ድጋሚ ለማጥፋት ብዙ ጦርነቶች፣ ብዙ ሰልፎች ይካሄዱባቸዋል። አለም ወዷቸው አይደለም እስራኤላውያን እዛ ቁጭ ያሉት። የትኛውም ዙሪያ ላይ ያሉት አይወዷትም፣ ይጠሏታል። አውሮፓውያንንም ብናስብ ይጠሏታል። ምንም ማስረጃ አይጠበቅብንም፣ መፈላለግ ማስረጃ አይጠበቅብንም። አውሮፓ ምድር ላይ ሳሉ የደረሰባቸውን ነገር እንደ ምሳሌ ማንሳትን መጠቀም እንችላለን። በሁለተኛው ዓለም ጦርነት ጊዜና ከሁለተኛው አለም ጦርነት በፊት እነዚህ ሰዎች አንደኛው አለም ጦርነት በፊትም እነዚህ እስራኤላውያን ሩሲያ ላይ ምን እንደደረሰበት። ሩሲያ እስራኤልን ወዳ አይደለም ያለችው? ጠላት ናት ለእስራኤል። ለምን ሲባል ታሪክ እንደዛ ነው የሚያሳየን። እስራኤላውያንን እኮ አይሁዶችን እየመረጡ ይውጡልን ያሉ ሀገሮች ናቸው። ሩሳውያን እነ ሩሲያን ስንመለከት እንደዛ ነው። ሩሲያ እስራኤልን አትወድም። ጀርመን አይተናል አይደለ እንዴ? ሂትለር ጀርመን ምን እንዳደረገ አይሁዳውያን ላይ ተመልክተናል። ሂትለር እጅግ በጣም ጸያፍ ነገር አድርጓል አይሁዳውያን ላይ። ስለዚህ አውሮፓውያን ይወዷቸዋል ማለት እነ ሆላንድ ይውጡልን እያሉ ከአውሮፓ ምድር ሁሉ እስራኤላውያን ሲሰቃዩ፣ ሲንገላቱ፣ ሲበተኑ ኖረዋል። ዞሮ ዞሮ ሄዶ በስተ መጨረሻ ላይ ወደ ኢየሩሳሌም እስኪመለሱ ድረስ ማለት ነው እና እንደዚህ አይነት ሰዎች ወይም ደግሞ እንደዚህ አይነት ጠላቶች ያሉባት ሀገር ናት። ነገር ግን አሁንም ሀገር ናት። ምንም ጠላቶች ቢበዙባት ምንም ያህል በዙሪያም ከዙሪያው ውጪም ብዙ ጠላቶች ያሏት ሀገር ብትሆንም ብትሆንም እኛ ኢትዮጵያውያን ራሱ እኮ የእስራኤላውያን ወዳጆች እንመስላለን እንጂ አይደለንም። ኢትዮጵያ ራሱ በአቅሟ ተጠላታለች እስራኤልን ኢትዮጵያ ራሱ መንግስታት የኢትዮጵያ መንግስታት ያላቸው ታሪኮች እንደዚህ ናቸው፣ ከዚህ ጋር የተገናኙ ናቸው። በጣም ጨቋኞች ነበሩ። እስከ መንግስቱ ድረስ ነው። መንግስቱ ራሱ በአቅሙ መንግስቱ ራሱ እስራኤላውያንን ሲጨቁን ያለ ሰው ነበረ። እና መንግስታት የኢትዮጵያ መንግስታት ሲፈራረቁ የነበሩ መንግስታት ሁሉ ምክንያት ሊኖረው ይችላል፣ እንደዛ የተደረጉበት ምክንያት። ምክንያቱም አይሁዶች በቀላሉ ለሌላው ህዝቦች የሚገዙ አይነት የሚንበረከኩ አይነት ተፈጥሮ የላቸው እንደዚ አይነት ከሌላው ዓለም ሁሉ ተለይተው ተነጥለው የሚኖሩ አይነት ህዝቦች ስለሆኑ ማለት ነው። ከዛ ጋር የተገናኘ ምክንያት ነገሮች፣ ብዙ ነገሮች መደርደር እንችላለን። ነገር ግን ተጨቁነዋል፣ ተገፍተዋል፣ ተገድለዋል በየሄዱበት ዓለም ሙሉ፣ ዛሬም ድረስ እንደዛ ነው። የሁሉም ዓለም ቢችል ተረባርበው እስራኤልን ማጥፋት ነው ሀሳቡ። እንደዛ በብዙ ምክንያት ባይሆንም መሆን ባይችልም እግዚአብሔር እነዚህን ህዝቦች ፈጽሞ አልጣላቸው። ይህንን አእምሯችን ላይ ማስቀመጥ መቻል አለብን። ለዚህ ነገር ምንም ነገር ምስክር ነው፣ መጽሐፍ ቅዱስ ምስክር ነው፣ ታሪክ ምስክር ነው፣ እየሆነ ያለው ነገር ሁሉ ደግሞ ምስክር ነው። አሁንም ላይ ያለውና ይሄ ነገር ከእስራኤል ጋር መቶ አርባ አራት ሺህ ሰዎች እነዚህ የተመረጡ ሰዎች የሚባሉት ሰዎች እንዴት እንደተገናኙ ደግሞ እንመለከታለን። አሁን መከራው ሰባት አመት አለ። ቤተ ክርስቲያን ከተነጠቀች በኋላ ያለ አመት ነው ይሄ፣ የመከራ ሰባት አመት ተብሎ ያለ አመት ነው። በዚህ በመከራው ሰባት አመት ውስጥ ቤተ ክርስቲያን ከተነጠቀች በኋላ ምድር ላይ እግዚአብሔር ራሱን ያለ ምስክርነት አይተው፣ ሁል ጊዜ ምስክር አለው እግዚአብሔር። ስለዚህ የእግዚአብሔር ምስክሮች ናቸው እነዚህ። መቶ አርባ አራት ሺሁም እስራኤላውያን ናቸው። እዛው እንደ ተጻፈው ነው። ከእስራኤል ልጆች መካከል የተመረጡ ሰዎች ናቸው እስራኤላውያን። መቶ አርባ አራት ሺሁም እስራኤላውያን ናቸው። ከየነገዱ 12000 12000 12000 ነው። ከእያንዳንዱ ከ12ቱም 1 ነገድ 12000 12000 12000 ሰዎች የተመረጡ ሰዎች ናቸው። ከነ ነገዱ ተጽፈዋል። ግንባሮቻቸው ላይ ማተም ተደርጎባቸዋል። ታትመዋል፣ ታትመዋል። የታተሙበት ምክንያት እንዳይሞቱ ነው። በእግዚአብሔር ጥበቃ ስር እንዲሆኑ ነው። ይህ መከራ አመት ነው። ብዙ እንግልት ብዙ ሞት ብዙ ስቃይ ያለበት ጊዜ ነው። ሰባቱ የመከራ አመታት። በዚህ በሰባቱ የመከራ አመታት ውስጥ ደግሞ እንዳይሞቱ የተመረጡ ሰዎች እዚህ ጋር እንመል እነዚህ ሰዎች እንዴት ሆነው እንደዚህ ወንጌልን ሊሰሩ ይችላሉ? ወይም መጀመሪያውኑ እንዴት ተቀበሉት ብለን ስንል ከእነዚህ ሰዎች መቶ አርባ አራት ሺ ሰዎች አስቀድመው ወንጌልን ወደ ምድር ሁሉ የሚሰብኩ ሁለት ሰዎች አሉ። እነዚህ በጣም ታላላቅ ተአምራትን የሚያደርጉ ሰዎች ናቸው። ሁለቱ ወይራዎች ተብለው ያሉት ማለት ነው። በእነዚህ ሰዎች ምስክርነት እነዚህ 144,000 መስካሪዎች ወይም የተመረጡ ሰዎች ይወጣሉ። ሁለቱ ወይራዎች ሶስት ዓመት ተኩሉ እንዳለቀ ይገደሉና ሶስት ቀን ተኩል ወይም ሶስት ቀን ከግማሽ በኋላ ይሄዳሉ። ስለ ሁለቱ ወይራዎች ሌላ ጊዜ የምናነሳው ይሆናል ማለት ነው። ያርጋሉ። ከዛ በኋላ እነዚህ 144,000 ሰዎች ደግሞ ወንጌልን ለምድር ሁሉ ይሰብካሉ። ኢየሱስ ክርስቶስ ስለዚህኛው ስለሚሰበከው የመንግስት ወንጌል ተናግሯል። ያኔ የጸጋውን ወንጌል ይዘው የወጡት ሰዎች በጸጋው ወንጌል የሰበኩ ሰዎች አስራ ሁለት ሐዋርያት ነው የተመረጡት፣ እያየን በደንብ ማለት አስራ ሁለቱ ሐዋርያት ከዛም እየበዙ ሄደው በስተመጨረሻ ለዓለም ሁሉ ወንጌልን ሰብከው የዓለምን መንግስታት እንዴት እንዳንቀጠቀጡ እንመለከታለን። የዓለምን መንግስታት ወደ ላይና ወደ ታች ነው የገለባበጡት። በ12 ነው የተነሳው አሁን ግን 144,000 ሰዎች ናቸው። በ12 ሰው ወንጌል ምድርን መንግስታትን ወደ ላይ እና ወደ ታች ካናወጠ በ144,000 ሰው ምን እንደሚፈጠር ማሰብ ነው። አሁን የሚሰብኩት 144,000 ሰዎች ናቸው ወንጌልን። ለዚህም ነው ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ እንደዚህ የሚለው ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ይላል ኢየሱስ ነው ያለው። ይህንን በማቴዎስ ወንጌል ምዕራፍ 24 ላይ ስለ መጨረሻው ዘመን አስመልክቶ በተለይም ስለ ሰባቱ የመከራ ዘመናት ያሉት ናቸው። ማቴዎስ ምዕራፍ 24 የማቴዎስ ወንጌል ምዕራፍ 24 ስለ መጨረሻው ሰባቱ አመታት ያሉትን መከራዎች የሚያወራ ነው ያሉትን መከራዎች የሚያወራ ነው። ስለዚህ ለአዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል ለዓለም ሁሉ ይሰበካል ይላል። አንዳንድ ሰው ወስዶ ይህንን የመንግስቱ ወንጌል የሚለው አሁን እኛ የምንሰብከውን የጸጋ ወንጌል የሚመስለዋል። ይሄ የጸጋ ወንጌል ለዓለም ሁሉ መድረስ አለበት እየተባለ ብዙ ነገር ይባላል። ይሄ የሚያወራው ስለዛ ወንጌል አይደል፣ አሁን እኛ እየሰበክን ስላለነው ወንጌል አይደለም። እኛ የምንሰብከው ወንጌል የመንግስቱ ወንጌል አይደለም። ይሄ ሊሰመርበት ይገባል። እኛ የምንሰብከው የመንግስቱን ወንጌል ሳይሆን የጸጋ ወንጌል ነው። እኛ የምንሰብከው ይህንን የመንግስት ወንጌል የሚሰብኩት እነዚህ የተመረጡት 144,000 ሰዎች ናቸው። እነዚህ የተመረጡ 144,000 ሰዎች የመንግስት ወንጌል ይሰብካሉ። ለአህዛብ ለነዚህ ሁሉ በምድር ላይ ላሉት እያንዳንዱ አህዛቦች ምስክር ይሆን ዘንድ ይሄ ወንጌል ይሰበካል።